ያለው እያንዳንዱ ነገሮች አንቺ መቅመስና መክፈል ግዴታ አለብሽ፣ በማለት እንግዲህ ፍቅርን ይዟት አስሯት ነበረ። እንዲሁም ደግሞ የበቀለ የሚኖርበት ወይንም ደግሞ ንጉሥ የሚኖርበትን አደይ ስለምታውቀው ምናልባት ይመጣሉ ብለው ስለጠረጠረ በቀለ ፍቅርን ይዟት ሌላ ቦታ ሄዶ ነበረ ማለት ነው። ስለዚህ ምን ተፈጠረ፣ ምን ሆነ የሚለውን ነገር አጠር ባለ እንትን እናያለን ማለት ነው። በመጀመሪያ እውነት ለመናገር የፍቅር ሴራ ስለተጋለጠ ያደረገችው ነገር እውነቱ ስለወጣ እጅግ በጣም ደስ ብሎኛል ማለት ነው። ምክንያቱም ምን መሰላችሁ፣ አደይ በዚያን ጊዜ ታፍና ፍቅር እንዳሳፈነቻት ማንም የተናገረ ነገር የለም። አደይም ትንፍሽ አላለችም። ምክንያቱም ትንሽ ነች ምናምን ስላለች፣ በባለፈው ላይም ደግሞ እንዳያችሁት ከሆነ በባለፈው ፓርት ላይ የፍቅር እናት ደውላ አደይን ፍቅር በጣም ሕፃን ልጅ ነች እና አባክሽን አንቺ ነሽ ቤቱን የሰጠው ስለዚህ የሷን ጸባይ እንደምንም እየቻልሽ አደራ፣ አኔ እስከምመጣ ቤቴን በስነ ስርዓት ጠብቂልኝ፣ ከልጆችም ጋር አደራ ተስማሚ ብላት ነበረ ማለት ነው። ስለዚህ ይህን ነገር በማክበር ነው እንግዲህ አደይ ሁሉ ነገር ችላ የተቀመጠችው ማለት ነው። እና እንግዲህ ፍቅር ያደረገችው ምንድን ነው? ስለ ሀብሉ ነው። ሀብሉን አደይ ያሰረቀች በቃ፣ የሚመጡት ጥፋቶችን በሙሉ አደይ ያደረገች አስመስላ ነው የምሰራቸው ማለት ነው። ስለዚህ እንግዲህ በስተመጨረሻ ንጉሥ እውነቱን አውቶታል ማለት ነው። ምክንያቱም በቀለ ፍቅርን ዟ ሲጠፋና ወደ ሌላ ቦታ ሲያሸሻት ባርኮቴ እያገኘው ማን ነው? ንጉሥን ነው ስለዚህ ፍቅሬት ነች ወደ የት ነች ምናምን ብሎ ሲጠይቀው እንግዲህ ሲያስጨንቀው፣ ወይንም ደግሞ እነሱ ካለበት ቦታ ሲወስዳቸው ሁላችንም አይተናል ማለት ነው። እና ቀጥታ ከነ ንጉስ ጋር ሲሄድ የለችም፣ ሌላ ቦታ እንዳለች እንግዲህ ነገረው ማን። ስለዚህ ወስደ አሳየን በማለት እንግዲህ አንገቱን አንቆ እንግዲህ ባርኮቴ ቀጥታ ወደ በቀለ ጋር ሄደው ነበር ማለት ነው። ግን እንዳጋጣሚ ከዛሬ ደግሞ ፍቅር ወታ ነበር ሽንት ቤት እንፈልጋለሁ በማለት እንግዲህ በቀለ ዘዋት ወጥቶ ነበር። በዚያን ሰዓት ግን ዞር በልልኝ በቃ ተይኝ በማለት እንግዲህ እሷ አምልጣለች ማለት ነው። ፍቅር አምልጣለች፣ ሮጣለች ማለት ነው። እና ዘወር ሲል በቀለ እንግዲህ ፍቅር የለች፣ ሁለታቸውም ተራርጠዋል። ያው ስለዚህ በንጉስ ቀጥታ በቀለ ካለበት ቦታ ሲሄድ የሉም፣ እንዳጋጣሚ የሉም ማለት ነው። ስለዚህ ባርኮቴ ደግሞ አልተወም። ንጉስም ቀጥታ ወደ ራሱ ቤት ወሰደው እና እውነቱን ንገረኝ እውነቱን ካልነገርከኝ እጨርሳለሁ፣ ታናሽ እህቴ የኔ ምንም የማታውቀው ትንሿ እህቴ የት ነው ያለችው? ነገረኝ በማለት እንግዲህ አስጨንቆት ነበረ። ሲያስጨንቀው እንግዲህ ያለውን ነገር ተናግሯል። ምክንያቱም ማንም አላፈናትም። ሲቀጥል ደግሞ ዋሽታን ነው እንደዚህ ያደረግናት። ምንም የተደረገ ነገር የለም። ከዚህ በፊት ብዙ ነገሮች አድርጋለች። ያደረገችው ካደይ ላይ ነው ስለዚህ ሀብሉንም አደይ አይደለችም። ይህ ሁሉ ሴራ የፍቅር ሴራ ነች፣ ፍቅር ነች እንደዚህ ያደረገችው ነገሮቹ ሲፈጠሩና ሲሆኑ አደይነች ለማለት አደይን ለማስጠቆር የምታደርገው ጥረት ነው። ሲቀጥል ደግሞ የሁለት ወር ደመወዟን የአደይን ደመወዝ ለበቀለ ሰጥታ ነው በሀስት እንዲመሰክር ያደረገችው። በቀለ በባለፈው ከእናንተ ቤት መጥቶ ሀብሉን አደይነች ስረቅ ብላይ ነው አደይነች ብሎ የተናገረው ነገር ስህተት ነው። ይህ ሁሉ ሴራ የፍቅር ነው በማለት ተናግሯል ማለት ነው። ሁላቸውም ደግጠዋል። ባርኮቴ በባለፈው ላይ አደይ እንዴት እንደዚህ ታደርጊያለች ብሎ በጣም ተቆጥቶ እርቋት ነበረ። ዴብ ነው ትንሽ አራቃት ማለት ነው። ዴብ ቢጠረጥራትም ግን ደግሞ ከእሷ መራቅ አልችልም በማለት እንግዲህ ተናግሯል ማለት ነው ስለዚህ ሁሉም ሰው ሌባ አለች በማለት በጣም ስሟን እራሱ አጥፍተውት ነበር የማንን የአደይን ማለት ነው ስለዚህ እውነቱ ወጥቶላታል አደይ ነፃ ስለሆነች እና ስለታወቀላት እጅግ በጣም ደስ ብሎኛል ፍቅርም ደግሞ ሴራዋ ስለተጋለጠ ደስ ብሎኛል እሳይ ነው የሚባለው ማለት ነው በነገራችን ላይ አንዳንዴ የምታደርጓቸው የምናጠፋቸው ጥፋቶች ቢዘገይም የሆነ ሰዓት ይወጣሉ ተደብቀው ለብዙ ጊዜ ሊቆዩ ይችላሉ ግን ደግሞ እውነት ትዘገያለች እንጂ ትወጣለች አንድ ቀን ማለት ነው ስለዚህ ያ ነገር ነው የተፈጠረው እንግዲህ ሌላው እንግዲህ ሊዲያ ነች ሊዲያ እና ለምለም በጣም ተያይዘዋል በነገራችን ላይ ሊዲያ ራሱ ሳላደንቃት አላልፍም። ምክንያቱም ምንድን ነው ያለችው ባርኮቴ ታፍናለች ፍቅር ሲላት እሷ ራሷን አፍና ይሆናል እንጂ አትታፈንም፣ ባርኮቴ በማለት ትናገር ነበር። ለምንድነው እንደዚህ የምትናገረው እያለ ዲብም ሲቆጣት ነበር፣ ባርኮቴም ሲቆጣት ነበር። በስተመጨረሻ እንግዲህ ራሷን እንዳሳፋፈነች ተአውቋል ማለት ነው እና ሊዲያ በነገራችን ላይ ለበዓል ንጹህ ነው ያው እንትን ማለት ተሎ እንትን ትላለች እንጂ ልባ ይሄን ያክል የሰውን የመግፋት አይነት ባህሪ የላትም እና ያው ከለም ለመጋ ግን ተያይዘዋል ማለት ነው። እሷ ኤላን ትወደዋለች፣ ሚዲያል ኤላን ትወደዋለች። ስለዚህ ኤላ ጋር መሄድ በጣም አብዝታለች። ኤላ ደግሞ ዘና ስለምታደርገው ስለምጨፍርለት፣ ስለምዘፍንለት እጅግ በጣም ይወዳታል ማለት ነው። ያቀርባታል፣ ግን እንደ ፍቅረኝነት አይደለም። ግን ደግሞ ዘና ስለምታደርገው የሆነ ቦታ ይሰጣታል ማለት ነው። ቦታ ሲሰጣት ደግሞ ሁልጊዜ ወደ ኤላ ቤት ታዘወትራለች ማለት ነው። የሰው ማዘወትር ደግሞ ደስ ያላላት ለምለም ተያይዛታለች ማለት ነው። ለምለም እራሷን ለማስከበር የምትሮጥ ጀግና ነች፣ እንደ አደይ ሁሉ ነገር ዝም በማለት ሳይሆን በመጋፈጥ ተገፍታ ተገፍታ በጣም ብዙ ነገር ተገፍታ በቅቷታል ማለት ነው ለምለም። ስለዚህ ያለውን ነገር ፊት ለፊት ነው የምትናገረው። እና ያው ሊዲያ እንግዲህ ኤላ ጋር ስትመጣ ያው አይታለች። በባለፈውም እንዳስፈራራቻት አይተናል ማለት ነው። ስለዚህ የነገር አልበካትም። አሁንም ለኤላ እየዘፈነችለት ምናምን ነገር ባለበት ሰዓት ተቃቅፈው አይታቸዋለች። እዚህ በጣም ለምለም ተናዳልሽ። ለምንድን ነው አንቺ ከዚህ ምን ትሰሪያለሽ? በማለት ተናግራታለሽ ማለት ነው። ኤላንም ተናግረዋለች። ይቺ ልጅ ከዚህ ቤት ምን ትሰራለች? ምክንያታችሁ ምንድን ነው? ሌላ ትይዛላችሁ ወይ? እኔም ማላውቀው ምንድን ነው? ኤላ ምንድን ነው የምትሰረው? ለምንስ እንደዚህ ታደርጋለህ? በማለት እንግዲህ የራሷን ፍቅረኛ ኤላን ጠይቀው ነበር። በጣም ማለት ነው። እንዲሁም ደግሞ የምግብ ስሪልኝ ብላት ነበር ሊዲያ ማለት ነው። ሊዲያ ለም ለምን ምግብ ስሪልኝ ሆነች? አንቺም ሴት ነሽ ገብተሽ መስራት ትችያለሽ በማለት ለምንድን ነው አንቺ ሰራተኛ አደለሽ ወይ በማለት እንግዲህ ሊዲያም ተናግራለች። እኔ የአንቺ ሰራተኛ አደለሁም፣ ሴት ነሽ ገብተሽ ሰርተሽ ብይ ብላታለች። ትክክል ነሽ ማለት ነው። እና ይህን ነገር ስትል እሷም ደንግጣ ወታለች። ሲቀጥል ኤላ ጋና የተነጋገረችው በነገራችን ላይ ማንም ሴት ማንም ከወንድ ጋር ይሁን ማለት ነው ማስከበር የሚችለው አንድ ራሱ ሰው ነው ማለት ነው። ስለዚህ ኤላ ነው ዋናው እንትን ማለት መናገር መጮህ የምችለው ከኤላ ጋር ነው ከኤሊዳ ጋር አይደለም ማለት ነው። ስለዚህ ያው እሷም ቀጥላ ከራሷ ፍቅረኛ ጋር ከኤሊያ ጋር ጮኸበታለች። እሱም እንግዲህ ተናግሯል ማለት ነው፣ ያው ምንም ነገር እንደሌላቸው ማለት ነው። ግን ለምለም ተቆጥተዋል እዚያ ላይ ያለህን ነገር ካልተው፣ እኔ እንደዛ ነገር አልፈልግም በማለት ተናዳ እንግዲህ ተነስታ ሄዳለች ማለት ነው። ፍቅር በስተመጨረሻ ፍቅር ስትሮጥ፣ በቀለ ሲሮጥ፣ ፍቅር ስትሮጥ ተገናኝተዋል። ደክማት ቁጭ ብላ ቀና ስትል በቀለ አግኝቷታል። ከዚህ በኋላ በቀለ ምን ያደርጋት ይችላል? ምን ሊፈጠር ይችላል? በቀለ በጣም ነው የተጸጸተው። ምክንያቱም አደይን ያ ባለ ምንም ምክንያት ለብር ብዬ እህቴን ሽጫት አለው ክጃት አለው በማለት ሲጸጸት አይተናል ማለት ነው። እና አሁን ምን ያደርጋል? ፍቅርንስ ወደ ነባርኮቴ ይመልሳታል ወይንስ ደግሞ እንደገና ይይዛታል የሚል ነገር አለ እንግዲህ